ሰላም ጤና ይስጥልኝ። እንደምንከረማችሁ? ከዩቲዩብ አካባቢ ከጠፋው ትንሽ ቆይቻለሁኝ። አሁን ጊዜ ይወስዳል በጣም የዩቲዩብ ቪዲዮ ለመቅረጽ። ኤኒዌይስ አስራ አምስት ደቂቃ ውስጥ የሚጠናቀቁ አጀንዳዎችን ከቻልኩ በየለቱ ካልቻልኩ አለፍ አለፍ እያልኩ ከዚህ በኋላ ለማቅረብ እሞክራለሁ። ሰው ዛሬ ኢዜማ ሰሞኑን ለብሔራዊ ምክክር ኮሚሽኑ ለሀገራዊ ምክክር ኮሚሽኑ ባቀረበው የአጀንዳ ሰነድ ላይ የተወሰነ ነገር ላለው ማለት ነው። በ15 ደቂቃ ውስጥ አጠቃልላለሁ። እንግዲህ ኢዜማ ያቀረበው ሰነድ የሰባሁለት ገጽ ሰነድ ነው። በሰባሁለት ገጽ ሰነድ ውስጥ አራት ዋና ዋና ችግሮች አሉ መታየት ያለባቸው። መዋየት ያለብን ዋና ዋና አራት ችግሮች ናቸው ያሉት እዚህ ሀገር ውስጥ ብሎ ያምናል። እነዛ ችግሮች ምንድን ናቸው የሚለው ለማብራት ይሞክራል። የመፍትሄ ሀሳብ ብሎ የሚለው ነገር ለማቅረብ ይሞክራል። እንደ ውይይት አጀንዳ ከምንወስደው ይልቅ እንደውም እንደ ችግሮቹ እና መፍትሄ ሀሳቦቹን እንደ ዲስከስ እንደሚያደርግ አንድ ዶኩመንት ቢወሰድ የተሻለ ነው ብዬ አስባለሁ። ምክንያቱም ጥያቄ እንትን የለው ወይም አጀንዳ አጀንዳ አጀንዳ ነገር የለውም። አጠቃላይ ዲስከሽን ነው። ሰው አራት ችግሮች ላይ ይቷል። አራቱ ችግሮች ምንድን ናቸው? የመጀመሪያው ችግር የሀገር ህልውና ቀጣይነት አደጋ ውስጥ ገብቷል የሚል ነው። ሁለተኛው ደግሞ የዜጎች ሰብአዊና የዜግነት መብታቸው ረገጣ እየተካሄደበት ወይም እየተከበረ አይደለም የሚል ነው። ሶስተኛው ችግር ከድህነትና ከኋላ ቀርነት መላቀቅ አልቻልም የሚል ነው። አራተኛው ችግር የጋራ ማንነት፣ የጋራ ህልም፣ የጋራ ሀሳብ አስተሳሰብና መገንባት አልቻልም የሚል ነው። እነዚህን አራት ችግሮች ያቀርባል። አራቱ ችግሮች መጽ ናቸው። መሰረታዊ ችግሮች መሰረታዊ ምክንያት ነው የሚለው ነገር ያቀርባል። መፍትሄ ነገር ያቀርባል። እንደዚሁ በጠቅላላው ው ኢዜማ የተወሰኑ ሰነዶችን በማዘጋጀት ይታወቃል። ምናልባት ደርዝ ያላቸውን ሰነዶች በማዘጋጀት የሚታወቀው ነፃነትና እኩልነት ፓርቲ ነው። ግን ከዛ በመለስ የዜማን በተለያየ ጊዜ የተለያዩ ሰነዶችን ያወጣል ሰው ይሄ የሚበረታታ ነገር ነው። ፖዚቲቭ ነገር ነው። ሰነዱ የሚረባ መሆነም አይረባ መሆነም ማዘጋጀቱ በራሱ ጊዜ ወስዶ ከም ብዙ የፖለቲካ ፓርቲዎች ያንን ስለሚያደርጉ በራሱ እንደ ጥሩ ነገር የሚወሰድ ነው። ይህንን በማለት ጀምር እንግዲህ ሰነዱ አሁን ያልኳቸውን ችግሮች ይዘረዝርና ወደ ሰነዱ ሰነዱ ላይ ያሉ ትሽቶቹ ለማቅረብ ሲሄድ እነዚህ ነገሮች ከዘረዘረ በኋላ አይሚን ጥሩ ጥሩ ችግሮች ናቸው የምንስማማባቸው ችግሮች ይመስሉኛል ከሞላ ጎደል። ግን ዶክመንቱ እንዳጠቃላይ በጣም አቅላይነት የተጫነው መስሎ ተሰምቶኛል። ምክንያቱም የነዚህ አራቱም ችግሮች ማለትም የሀገር ልዑና አደጋ ላይ መውደቅ፣ የዜጎች ሰብዓዊና ዜግነታዊ የዜግነት መብት አለመከበር ድህነትና ኋላ ቅርነት መላቀቅ አለመቻል፣ የጋራ ህልም፣ የጋራ ራእይ፣ የጋራ ማንነት ወዘተረፈ መገንባት አለመቻላችን በጣም መሰረታዊ ችግሮች ናቸው። እና እነዚህ ሁሉ ችግሮች ስረ መሰረት እነዚህም ችግሮች የከሰተው ወይም ያመጣው ነገር ብሎ የሚያስቀምጠው አንድ ነገር ብቻ ነው። ይኸውም ምንድን ነው የዜማ ቋንቋ የዘር ፖለቲካ የሚለው ነገር የዘር ፖለቲካ ነው ችግሩ ብሎ ለሁሉም እንደ ሁሉንም ችግሮች ያመጣው የዘር ፖለቲካ ነው የሚል መነሻና መደምደም ያለው ዶክመንት ነው ሌላ ነገር አይዘርዝርም። ሊትራል ነው በሰባ ሁለት ገጽ ዶክመንት ውስጥ 204 ጊዜ ዘር፣ ዘረኝነት፣ የዘር ምናምን የሚሉ ቃላቶች ጥቅም ላይ የዋሉት። እንደምታውቀው ኢዜማ ዜግነት ላይ ያተኮረ ፓርቲ ይላል። ዜጋ፣ ዜግነት ምናምን የሚሉት ቃላቶች በአጠቃላይ ጊዜ ነው የተጠቀሱት። ይሄ ያሳያል ምን ያህል ኤንፋሲስ እንደሰጠው። በቃ ሁሉም ነገር ያመጣብን የዘር ፖለቲካ ነው፣ ከዛ ውጭ ሌላ ችግር የለብንም የሚል አይነት ይዘት ያለው ሆኖ አግኝቼዋለሁ ይሄ አይሚን የዘር ፖለቲካ ራሱ ምንድ ነው የሚለው ነገር ወደኋላ ላይ መጣበታለው። ግን አቅላይነት ነው። ምክንያቱም ብዙ የተወሳሰቡ ችግሮች አሉ። ይሄ የችግሩ አንዱ አካል ነው። ኦኬ ያስኬድ ይችላል። ግን በቃ ችግሩ ሁሉ ይሄ ነው፣ ይሄ ከተፈታ ሌላ ሁሉ ይፈታል ልዳው ገብሰ ነው የሚለው ነገር የሚያስኬድ አይመስለኝም። ኢቨን በሰነዱ ላይ ራሱ ያስኬድም። ምክንያቱም ይሄ ነገር የመጣው ይህን ነገር ያመጣብን ኢህአዲግ ነው ባለፉት ሶስት አሰርተ ዓመታቶች ከኢህአዲግ ከሰማንያ ሶስት በኋላ ማለት ነው የመጣ ነው የዘር ፖለቲካ ነው የሚለው እንደዛ ካለ ከዛ በፊት እኮ የጠቀሳቸው አንዳንድ ችግሮች ከዛ በፊት የነበሩ ናቸው። የጋራ የማንነት አለመኖር፣ የጋራ ህልም፣ የጋራ ራዕይ ምናምን አለመኖር ከዛ በፊት የነበረ ነገር ነው። በተለይ ኋላ ቀርነት እና ድህነት ከዛ በፊት የነበረ ችግር ነው። የሲቪል እና ምናምን መብቶች ረገጣ ከዛ በፊት የነበረ ችግር ነው። እና ሁሉንም ነገር ሰብስበው ለዚህ መስጠቱ አቅላይነት ነው፣ ብዙ የቤት ስራ መስራት አለመፈለግ። በቃ ቁጭ ብለን ሁሉንም ነገር የዘር ፖለቲካ ላይ እናሳብ እና የቤት ስራችንን ጨርስ የሚል አይነት ስነልቦና ያለሆ ሆኖ ያገኘው ላይነት አለው። ዝርዝር ነገሮች በፊት ግን ኢዜማ ከተመሰረተ ጀምሮ እስካሁን ድረስ ያልመለሰውን ጥያቄ ላንሳ። ይህንን አለመመለሱ ነው ለእንደዚህ አይነት ችግር የዳረገው ብዬ ነው ማስበው። ኢዜማ መሰረታዊ ያልመለሰው ከስሙ ስንጀምር ያልመለሰው የሚመስለኝ በዜግነትና በናሽናል አይደንቲቲ ወይም በዜግነትና በብሔራዊ ማንነት ወይም በሀገራዊ ማንነት መካከል ልዩነት አለ ወይስ የለም? ተመሳሳይነት አለ ወይስ የለም? እነዚህ ነገሮች የትኛው ነው ኢዜማ እያለ ያለው? ዜግነት ሲል ስለ ሀገራዊ ማንነት ነው የሚያወራው ወይስ ስለ ሌጋል አይደንቲቲ ስለ ሕጋዊ ማንነት ነው እያወራ ያለው የሚለውን ነገር እስካሁን ድረስ ኢዜማ አጥርቶ አልመለሰም። በየትኛው መድረክ በየትኛውም ሰነዳቸው ላይ ኢቨን በፕሮግራማቸው ላይ ስላነበርኩት አጥርተው መልሶታል ብዬ አላምን። ምንድን ነው በጣም ባጭሩ ዜግነት በራሱ ምንድነው የኢንክሉዥን ና ኤክስክሉዥን መግባትና መውጣት ወይም የዚህ አባል መሆንና አለመሆንን እነዚህን ተቃርኖች በውስጡ የያዘ ቃለው የአንድ ግዛተ መንግስት አባል መሆኛ መስፈርት ነው። የዚህ ግዛተ መንግስት አባል ከሆንክ ዜጋ ትባላለህ ማለት ነው። ካልሆንክ ይሄ ዜጋ አይደለም የውጭ ዜጋ ነው የሌላ ሀገር ዜጋ ነው የምንለው የግዛተ መንግስቱ አባልነት መስፈርት ስለሆነ ነው። ሁለት አይነት ነገር አለ። ዜግነት ቀር ሲመጣ በተለይ አፍሪካ ውስጥ የሚታየው ብዙ ችግር ዜግነትን ከናሽናል አይደንቲቲ ከሀገራዊ ማንነት ጋር አስተሳስረን ነው የምናየው። ሀገራዊ ማንነት ሞር ካልቸራል ነው። ማንነታዊ ነው፣ ባህላዊ ነው ሞር። ስለዚህ ከህጋዊ ቁርኝቱ ጋር ትንሽ የተነጠለ ነው። ስለዚህ አንድ ሰው የዛ ግዛተ መንግስት አባል የሚሆነው በካልቸራል ሲቲዝንሽፕ ወይም ለማንነት ባዘነበለው የዜግነት መስፈርት ከሆነ ምን ቋንቋ ይናገራል፣ መልኩ ቀለሙ ምን ይመስላል፣ የፊቱ ቅርጽ ምን ይመስላል ምናምን የሚለውን አይተን ዜጋ ነው፣ ዜጋ አይደለም ብለን የምንወስንበት መንገድ ሲሆን ሌጋል ሲቲዝንሺፕ ነው ህግ በህግ ብቻ የሚሰጥ ወይም በህግ ብቻ የሚገኝ ዜግነት ሲሆን ግን ምን ያህል አመት ኖሯል የተወልዷል ወዘተረፈ የሚሉት ነገሮች አይተን በተቀመጡ መስፈርቶች መሰረት ህጋዊ መስፈርቶች መሰረት አይደንቲቲ የምንሰጥበት ያን አይደንቲቲ ለመያዙ ደግሞ ወይም እንዳለው ማረጋገጫ መታወቂያ የሚሰጥበት መንገድ ነው። የትኛው ነው ኢዜማ እያለ ያለው? ለዚህ ነው ኢዜማ የመጀመሪያው ችግር የሀገር ህልውና አደጋ ውስጥ ወድቋል ይላል። የሀገር ህልውና አደጋ ውስጥ የወደቀው በዘር ፖለቲካ ነው ይላል። የዘር ፖለቲካ ደግሞ ይነሱ የነበሩ የፍትሃዊ የማንነት ጥያቄዎች ስላልተመለሱ ነው ይላል። ኦኬ ጥሩ መነሻ ነው ብዬ አስቤ ነበረ። ፍትሃዊ የማንነት ጥያቄዎች የሚለው ግን እኔ ብዙ ነገር ያንሳ ብዬ ሳስብ ፍትሃዊ ማንነት ጥያቄ በኢትዮጵያ ውስጥ ይነሱ የነበረው ብሎ የሚለው በቋንቋ የመጠቀምን ነው ነው በቋንቋ የመጠቀም ጥያቄ በኢትዮጵያ ውስጥ ኢዜማ ቃሉ መጠቀም ስለማይፈልግ ነው ብሄርተኝነት የብሄርተኝነት ጥያቄ በቋንቋ ልጠቀም የሚል እንትን ላይ አንጓ ላይ የቆመ አይደለም ከዛ ያለፈ ነው በቋንቋ መጠቀም አንዱ ሰብሴት ነው በዛ ውስጥ አንዱ አካል ነው ምን ማለት ነው በኢትዮጵያ ውስጥ ያለትን ብሄርተኝነቶች በደንብ ካጠናን ሀገር የመሆን ፍላጎት ያላቸው ብሄርተኞች ናቸው ብሄርተኝነቶች ናቸው ማለትም የራሴ ግዛት ያስፈልገኛል በዛ ግዛቴ ውስጥ በራሴ ሰው ነው መተዳደር የምፈልገው። ከዛ በኋላ በራስ ስትተዳደር ደግሞ ያው በራስ ቋንቋ ምናምን የሚሉት ከዛ በኋላ የሚመጡ ነገሮች ናቸው። ኢዜማ ቋንቋን ብቻ ነው እንደ ጥያቄ አድርጎ የወሰደው። ይሄም ነው ለስህተት የዳረገው ብዬ አስባለሁኝ። ይሄ ከተፈታ ሌላው ነገር፣ በቋንቋ የመጠቀም ከተፈታ ሌላው ጥያቄ የሚቆም አድርጎ ነው ያሰበው። ለዛም ይመስለኛ ብዙ ስህተቶች ውስጥ ገረመኝ። ነገር በቋንቋ ፌዴራሊዝም በዴሞክራሲያዊ ካልሆነ ነው ችግር የሚሆነው የሚል ዶክመንቱ ላይ አለ። በጣም የገረመኝ ነገር እሱ ነው። ምንድን ነው የሚለው? ቆይ ለ ይሄኛው ኦኬ ሶ እዚህ ጋር ምንድን ነው የሚለው ቋንቋ መሰረት ያደረገ ሀገራዊ ፖለቲካ አደረጃጀት ባለባቸው አካባቢዎች ላይ ዴሞክራሲያዊ ዴሞክራሲያዊ ካልሆነ አደረጃጀቱ ነው ችግር የሚፈጠረው። ዴሞክራሲያዊ የሆኑት ግን በቋንቋ ሆነው ግን ዴሞክራሲያዊ የሆኑት ግን ሲለሙ ሲያርጓይተናል ምናምን ይላል። ሶ ይሄን ሲል የዶክመንቱ መጀመሪያ አካባቢ ነው። ኦኬ ዲሞክራቲክ እናድርገው አሁን ያለውን ስርዓት የሚል ነው ወይስ ምንድን ነው ብዬ አይቼ ነበር። በኋላ ደግሞ መለስ ብሎ ነው አይ በተለይ ሶስቱ ትልልቅ ክልሎች መፍረስ አለባቸው እና በአዲስ መዋቅር አለባቸው ይላል። በጣም በሚያሳዝን ሁኔታ ሶስቱ ትልልቅ ክልሎች ብሎ የሚያቀርባቸው ክልሎች ሶስቱ ትልልቅ ክልሎች አይደሉም። በጂኦግራፊ ሄድ እና እነ ሶማሌን አሁን አዲስ የተቋቋመውን ለምሳሌ ማዕከል ኢትዮጵያን ሁሉ ረስቶታል። በጂኦግራፊ ሳይዝም በህዝብ ቁጥርም ለምሳሌ ከትግራይ ክልል የሚበልጡ ማለት ነው። ይህንን እንኳን በትክክል አለማግኘት ነው በጣም ያሳዝን ሆኖ አግኝቼዋለሁ። በጣም ያስገረመኝ ነገር ለኋላ ቀርነታችንና ለድህነታችን ራሱ ምክንያቱ እሱ ነው ይላል። አሚን አስተዋጽኦ ሊያበረክት ይችላል በብሔርተኝነት መጓተቱ ምናምን የራሱ ችግር የለውም እያልኩ አይደለም። ግን አሁን የሚሉት የሚከሱት የፌዴራል ስርዓት ከመምጣቱ በፊት እኮ ኢትዮጵያ ከአፍሪካ ከመጨረሻው ሶስት ሀገሮች አንዱ አላት። እንደውም ሪላቲቭሊ እድገት ያሳየችው ከ1994 እስከ 2004 ባለው ጊዜ ነበረ። ይሄ ማለት እንግዲህ የደቨሎፕመንታል ስቴት የሚል ፖሊሲ አምጥቶ ኢህአዲግ በሚከተልበት ጊዜ ማለት ነው። ሶይሚን ትክክል አይደለም ግምገማው ራሱ። ሁሉም ነገር እዛ ላይ አክርረን እንምታና ከዛ በኋላ የምናገኘውን እናገኝ ስትራቴጂ ከሆነ ሜቢ እንግዲህ ሊያስጌድ ይችላል አላቅም። የምናው ይሆናል እሱን አብረን ግን በሀሳብ ደረጃ ግን ተገቢ ነው ብዬ አላስብም። ሁሉም ነገር ወስዶ እዛ ላይ ማላቅ ነ ኋላቀርነቱም ነበረ፣ ድህነቱም ነበረ። ፎርዛት ማተር አሁን እርስ በርስ መጠላላቱ መጠቃቃቱ ከመጠላላትም አልፎ ህገ መንግስቱ ወይም አሁን ካሉ የፌደራል ስርዓት ከመምጣቱ በፊትም ነበረ የኢትዮጵያን ታሪክ ኦነስት ሆነን ለራሳቸው ወደ ኋላ ሄደን ከመረመርን ስንዋጋ የኖር ነው። እርስ በርስ ስንጠቃቃን የኖር ነው። አይሚን የነገስታት ጦርነት ብቻ አይደለም ማንነትን ማዕከል ያደረገ ጦርነት ራሱ ስንዋጋን የኖር ነው። ለምሳሌ በሁለተኛው የጣሊያን ወረራ ወቅት ይሄ ከሌወገን ነው፣ ይሄ ከሌወገን ነው ተብሎ ጣሊያን ሲመጣ አንድ አንድ አንድ ማንነት ላይ ያነጣጠሩ ጥቃቶች ብዙ ቦታ ነበሩ። የብዙ ፖለቲከኞች እንደውም ኢንክሉዲንግ የአንዳርጋቸው ጽጌ ቤተሰቦች ራሱ በዛ ጥቃት ውስጥ እንደሞቱ አንዳርጋቸው መጽሐፉ ላይ የጻፈው ነገር ነው። ሌላው የብሄር ፖለቲካ ይሄ አወቃቀሩን የምንቀይረው በዚህ መልኩ ነው ብለው መልክዓ ምድር አቀማመጥን፣ የህዝብ አሰፋፈር፣ ከዛ ቋንቋ፣ ባህል፣ ታሪክን፣ የሀብት ስርጭት ፍትሐዊነትን፣ ለብሔር የመግባባት አመች ሁኔታ መፍጠርን በአካተተ ሁኔታ ድጋሚ ማዋቀር ነው የሚል ነገር እንደ መፍትሄ ያስቀምጣሉ፣ ሰነዱ ላይ። ኦኬ እኔ ይሄን ነገር የተለያየው ህገ መንግስቱ የሚያየው ህገ መንግስቱ አምስት መስፈርቶች አሉ ክልል ማዋቀሪያ ብሎ እነዚህ ነገሮች በሚዘረዝረው ምናልባት ብቻ ተጨማሪ ነገር ካለ እዚህ ውስጥ ለብሔራዊ መግባባት አመቺ የታፈረ ነው የሚል ነው። ሶ የተለየ ነገር አላየሁም እዚህ ሰነድ ላይ ለማለት ነው ባጭሩ። ምንድነው ለምሳሌ እርቦኛል? ኦኬ ይሄ ችግሩ ነው። መብላት አለብኝ ይሄ መፍትሄው ነው ማለት አልቲሜት ጎሉ ነው መብላት አለብኝ። እንዴት ነው መብላት ያለብኝ? እንዴት ነው ያንን ፕሮሰስ ሄደው የሚለው ነገር ነው ወሳኙ። ምግብ የማገኘው እንዴት ነው? ከየት ነው የማገኘው? ምን ሰርቼ ባገኘው? ትምህርት ከየት እገዛለሁ? ወዘ ተረፈ ኢዜማ ያደረገው በዚህ ሰነድ ውስጥ ምንድን ነው ችግሩ? የዘር ፖለቲካ ነው። መፍትሄውስ የዘር ፖለቲካን ማጥፋት። አይ ሚን ይሄ ምንድን ነው ሐሳቡ? ሁለት ገጽ መጻፍ ያስፈልጋል እንደዚህ ለማለት በሆነስ ጥያቄ ነው። ሰባ ሁለት ገጽ በጣም ብዙ ገጽ ነው። ሚኒ መጽሐፍ ነው። ራሱን ችሎ ብዙ ነገር ማንሳት ይችሉ ነበረ። አንፎርችኔትሊ አላነሱም። ሌላው የመብት ረገጣን ራሱ ከዚህ ጋር አያይዘው ብቻ ነው ያነሱት። በኃይለስላሴ ጊዜም የመብት ረገጣ ነበረ፣ በደርግ ጊዜም የመብት ረገጣ ነበረ በኢህአዴግ ጊዜ አሁን መብት ረገጣ አለ ይዘ አሁን ስላለው ነገር እንደውም ብዙ ነገር ለመናገር ሞክረዋል። ያሉበት ሁኔታ አንደርስታንድ ለማድረግ ሞክራለው። ግን ኢቨን ስለ ትግራይ ጦርነት ሲያወሩ ቲፒል ፋፋርና አማራ ክልል ላይ በማንነት ሰዎች ለይቶ አጠቃምናም ሲሉ ትግራይ ውስጥ ሰዎች በጦርነት ወቅት በማንነታቸው ትለይተው መጠቃታቸውን አንድም ቦታ ላይ አተገኙት ሰባሁለት ገጽ ስንል ውስጥ በዛስ፣ ቬሪ አንፎርነት ይህን ይመስላል። የመጨረሻ ነገር ልበል፣ የመሰለ መብት ረገጣ ሲያወሩ ምን ይላሉ? ዶኩመንታቸው ላይ በንጉሱ ጊዜ ካየን በክላስ በመደብ ነበር ሀብታምና ድሃ ተብሎ ነው ረገጣ የሚደረገው የነበሩ የመብት ረገጣ። ባለፉት ሶስት አስርት ዓመታት ግን የመብት ረገጣ ከማንነት ጋር ብሔር ማንነት ጋር እነሱ ዘር ነው የሚሉት ከዘር ማንነት ጋር የተያያዘ ነው ይላሉ። በኢትዮጵያ ውስጥ የተለያየ ዘር አለ ብዬ አላስበውም። ሁላችንም ጥቁር ነን፣ እዚህ ውስጥ ነጭ ያለ አይመስለኝም። እና ለምን ዘር የሚለውን ቃል እንደመረጡ አላውቅም። ቢ ደረበታዊ ነው ሰው እናሳቅበታለን ምናምን ብለው አስበው ይሆናል። አይ ዶንት ቲንክ ኢትዮጵያ ውስጥ አረ ኢትዮጵያ ውስጥ አፍሪካ ቀንድ ውስጥ የዘር ልዩነት ያለ አይመስለኝም። ኤኒዌይስ ባለፉት አስርት ዓመታት ውስጥ የነበረው ሶስት አስርት ዓመታት ውስጥ የነበረው ከማንነት ጋር የተያዘ ረገጣ ነው። ከዛ በፊት ግን አልነበረም። ለምሳሌ በንጉሱ ጊዜ መሬት ያለው ሁሉ የመብት ባለቤት ይሆናል የሚል አይነት ነገር ነው። ከላይ ያለው ዶክመንቱ ላይ እንደምታዩት እንደዛ አልነበረም። ኢቭን መሬት ምት የሚገኘው ራሱ ከማንነት ጋር በተቆራኘ ሁኔታ ነበር የነበረው። ለዛ ነው መሬት ለራሱ ብዙ ሞመንተም ጌን ያደረገው። ምክንያቱም ደቡብ ውስጥ ህብረተሰብ ጭሰኛ ነበረ፣ ሰሜን ውስጥ ይነስ የሚይዛም የርስት መሬት የሚባል ነገር አለ። ደቡብ ውስጥ የርስት የሚባለው የመሬት ስሪት ስርዓት አልነበረም። ያ ይምጣ ነበረ። ያንን ቢያስተካክሉ ምናልባት አፄ ኃይለሥላሴ አቤቱም ራሱ ላይመጣ ይችል ይችላል ነበር። ያንን አለማስተካከላቸው ነውና መብት የማንነት ከክላስ ጋር ተያይዞ ነበረ የመብት ረገጣ መንገድ ሆኖ የነበረው ያድም ጊዜ። አሁንም ተመሳሳይ ነገሮች አሉ። ሰው ባጭሩ ሰነዱ ይህንን ይመስላል። ለአስራ አምስት ደቂቃ አለው ከዚህ በላይ ጊዜያችሁን አልወስድም። ሌሎች አጀንዳዎች ሲኖሩ እንደዚሁ በየለቱ አስራ አምስት ደቂቃ አጫጫር የግሌን ምልከታዎች ለማቅረብ ሞክራለሁ። ሰነዱን ያላገኛቸው የኢዜማ ሰነድ የኢዜማ የሶሻል ሚዲያ የፌስቡክ ገጽ ላይ ዳውንሎድ የሚደረግበት ሊንክ ስላስቀመጡ ዛ ላሄዳችሁ ማግኘት ትችላላችሁ። የራሳችሁን ግምገማ ማስሰጥ ትችላላችሁ። አንድ ነገር ብቻ ልበል በመጨረሻ ኦፍኮርስ፣ የብሔር ፖለቲካ ችግር ፈጥሯል አልፈጠረም ምናምን የሚለው ነገር ያከራክራል። የፈጠሮች ጥሩ ነገሮች እንዳሉ ሁሉ የፈጠሩ ችግሮች አሉ ብዬ አምናለሁ። የኔ ትልቁ ችግር እዚህ ሰነድ ላይ የብሔር ፖለቲካ ችግር ፈጥሯል ብሎ የሚያምን ሰው ራሱ አገሪቱ ውስጥ ያለውን ችግር በሙሉ ሰብስቦ ይሄ ነው መንስኤው፣ የብሔር ፖለቲካ ነው መንስኤው ብሎ መስጠት፣ በተለይ ከፖለቲካ ፓርቲ ሙሉ ጊዜውን ሰጥቶ ይህን ለሚሰራ አካል አቅላይነት መስሎ ነው የሚታየኝ። ችግራችንን በደንብ የተሰራበት የተለፋበት ሰነድ አለመሆኑን ነው የሚያሳየኝ ብዬ አስባለሁ። አመሰግናለሁ አብራችሁኝ ስለቆያችሁ።